ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቱ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ አሁንም ደግሞ ተመልሼ መጥቻለሁ። የመጣሁት እንዳልክን አይቼ ነው። ባለፈውም ባየሁት ቪዲዮ በጣም በቃ እንደው የእውነት የእግዚአብሔር ቸርነት የድንግል ማርያም እንደው ከለላነት ምን ያህል ከእሱ ጋር እንደሆነ ያየሁበት ቪዲዮ ነው። ምክንያቱም ሰው እንደዛ እንግዲህ መኪናውን አይታችሁታል እንዴት እንደተገለበጠች በአፍጢማ ተተክላ እንግዲህ ሰው ከዛ ውስጥ እንደው ይወጣል ማለት እንደው የእውነት ለሰው የከበደ ቢመስልም ለእግዚአብሔር ቀላል ነው እና እግዚአብሔር አምላክ እንዳልክን እንኳን አተረፈህ ለማለት እፈልጋለሁ። ማርያምን ባለፈውም አይቸው ቪዲዮ ሰራለሁ ብዬ ምንም ስላልተመቻቸልኝ ነው ያለፍኩትኝና አሁን ደግሞ እንደዚህ ቆሞ ስላየውትኝ ደስ ብሎኛል። የእውነት እኔ በሄለን የተነሳ እንደዛ ሲያስለቅሳት እንደዛ ሲያደርጋት በጣም ተናግሬዋለሁ፣ በጣም ተሳድቤዋለሁ፣ በጣም እጅግ በጣም ግን ደግሞ እንደዚህ እንዲሆንብኝ አልፈልግም። ወንድሜ ነው። ማርያምን እንዲህ እንዲሆንብኝ አልፈልግም። አሁንም እመብርሃን በእውነት በበለተ ቀኗ ነው የቀኗ ጊዜ ነው። እንግዲህ እንደዛ አክሲዳንት ደረሰብኝ ያለው እና ሆስፒታል ያየ ነው እንግዲህ የመብርሃንና እርዳታ ምን ሃል ለሱ እንደሆነች የእውነት በጣም ገርሞኛል። እንግዲህ መኪናዋ እንደዛ ተተክላ አይተናታል። ከዛ ውስጥ እንግዲህ የሰው ህይወት መትረፍ የእውነት ከብዙ ባቄላ ውስጥ አንድ ጥሬ ትወጣለች አይደለ? እናያለን ሁላችንም። እና ያው እንግዲህ የሰው ልጅ ምንም ምንም ቢሆን ማለት ነው እግዚአብሔር በቃ ካልፈቀደ ምንም አይሆንም። ምንም ምንም በእንዳልክ ነው ያየሁት ጌታን በስማ በጣም ነው የገረመኝ። እግዚአብሔር አምላክ አሁንም ከክፉ ነገር ይጠብቀው ወንድሜ ማርያምን በዚህ ልክ እንደዚህ ሆነክ እንደዚህ ተሰቃይተክ እንደዚህ በቃ ደርሶብት እንዳይክ አልፈልግም የእውነት ደግሞ ህይወት ይቀጥላል። አንተ ሀሳብ ይዞክ ሄለንን ስታስብ እዚህ ነገር ላይ ደርስሃል። ህይወት ይቀጥላል። እሷም የራሷን ህይወት ትኑር በቃ በፊት ነው ነገር የተበላሸው። ምክንያቱም አንተም ባላንጉ ወካው መንገድ ምን እንደሆንክ ሳታቀው ሁሉ ነገር በቃ ፍርስርስ ብሏል። አሁን ተመልሳ ትመጣለች ብዬ አላስብም። ይሄን ደግሞ የእግዚአብሔር ፈቃድ ነው። እግዚአብሔር ያንተና የሷ እህል ውሃ አለ እህል ውሃ ክናት ካለክ የእውነት ያመጣታል። ምንም ነገር ይኸው ከመኪና አደጋ ከዚህንም የሚያክል የመኪና አደጋ እንግዲህ እግዚአብሔር አትርፎት የለም ሄለንንም እህል ውሃውናት ብሎ ከፈቀደለት እግዚአብሔር መልሶ ወደ እሱ ሊያመጠች፣ ካልመጣችውም ደግሞ ህይወት ይቀጥላል። ሁሌ አንድ ሰውን እየታሰበ ወይ ደግሞ ለአንድ ሰው እየተኖረ ራስን መግደልም የለም። ስለዚህ ለራስም አስብበት። ዋናው ደግሞ የሰው ልጅ ጤና ነው። ዋናው ደግሞ የሰው ልጅ ሰላም መሆኑ ነው። ጤና ካለ፣ ሰላም ካለ ሁሉም ነገር እግዚአብሔር የፈቀደው ላይ ይደረሳል። ስለዚህ ይህን ያህል ራስን አሳልፈ ለአደጋ መስጠት ይህን ያህል መጨነቅም የለብህም። በቃ ቆጭቶሃል፣ አምልጦሃል፣ ህይወት ይቀጥላል። በቃ በጣም እንደ ቆጨህ በጣም እንዳመለጠ ከዚህ ቀደም ወታ መቤቴ ማርያም፣ ስውራ ማርያም ጋር ሄደክ መተክ ነገሮችህን ምናምን ነገር ፈተክ፣ ያው ወደ ሄለን እንድትመለስ የለቀከው ቪዲዮ ነበረ። ግን በቃ እግዚአብሔር ያውቃል፣ እግዚአብሔር ያለው ነው የሚሆነው። ዋናው ግን ሰላም ይቀድማል። ዋናው ህይወት ይቀድማል። ምክንያቱም አንተ ስትኖር ነው ምናልባት ሄለንን ልታገኛት የምትችለው ምናልባት ደግሞ ከሌላ ሰው ጋር ህይወት ከሚቀጥለው እንጂ አንተ ከሌለክ የለህምና፣ እንኳን መድሃን ያለም አተረፈክ። ማርያምን እንኳን አተረፈክ። እኔ የእውነት በቃ ህይወት እንደዚህ ናት ወይ ነው ያልኩትኝ። ለማንኛውም ከዚህ ቀደምም በጣም ሰድቤሃለሁ በሄለን የተነሳ አስቀይሜሃለሁ። ትልቅ ይቅርታ እንደምታደርግልኝ ተስፋ አድርጋለሁ። ቪዲዮውንም እንደምታይና ይቅርታ እንደምታደርግልኝ ተስፋ አደርጋለሁ እንኳን ቆመክ ብቻ አየነህ የእውነት እኔ ግርም ያለኝ አንድ ጭረት እንኳን የለበትም እንደው መድኃኔዓለም ፊቱ ላይ ምንም ደምም ጭረትም አላየንም ግን መጨረሻውን ያሳምርለት ቆሞ እንየው እጁንም እግሩንም ይዞ እንደው አካላዊ ጉዳትም ሳይደርስበት እንየው ብዬ ለምኝ ነበር ማርያምን በጣም ተማጸኝ ነበር እግዚአብሔር ይመስገን ይሄንንም ስላሳየኝ እንኳን ቆምክ። አሁንም እግዚአብሔር ከክፉ ነገር እየጠበቀህ መብራን ሁላችንን ተጠብቀን እንግዲህ ከሄሉ ጋር እግዚአብሔር ያውቃል፣ እህል ውሃ ከሆነ ትገናኛላችሁ።